ዙሩ ከሯል። የዘንድሮው የኢትዮጵያ ቲክቶክ ክሬቲቭ አዋርድ ጉዳዩ ወዳልታሰበ መልክ ዙሯል። ብሩክ ኒውስና ሙሴ ሰለሞን አንገት ለአንገት ተናንቀዋል። ይህ የጥበብ ውድድር ነው ወይስ በቃ የኔ ሳያሸንፍ የሚል አጉልለህ? አሁን የኔ ዘር የኔ ሃይማኖት እስከ ማለት የደረሰው እንዴት? የሙሴ የጉራ ንግግር፣ የሁለቱም በአንድ ሰሞን መጋባት፣ ይህ ሁሉ ፍልሚያውን እንዴት አባባሰው? ዛሬ በዚህ ዳሰሳችን የዚህን አስገራሚ ውዝግብ ትክክለኛ ገጽታዎች በሙሉ እናጋልጣለን። እስከ መጨረሻው ይከታተሉን። ቲክቶክ በአጭር ጊዜ ውስጥ የኢትዮጵያን ዲጂታል ምህዳር ሙሉ በሙሉ የለወጠ ማህበራዊ ሚዲያ በሚሊዮኖች የሚቆጠሩ ወጣቶች የመረጃ፣ የመዝናኛና የገቢ ምንጭ ያደረጉት ይህ መድረክ ቀላል የቪዲዮ መጋሪያ አፕሊኬሽን ብቻ አይደለም። የፈጠራ ችሎታን፣ አዳዲስ የባህል አስማሚያዎችንና ፈጣን የመረጃ ልውውጥን አመቻችተዋል። ወጣቶች ተሰጥዎአቸውን ያሳያሉ፣ መረጃ ያገኛሉ፣ የፖለቲካና ማህበራዊ ጉዳዮች ላይ ሀሳብ ይሰጣሉ። ነገር ግን ቲክቶክ የራስ የሆኑ ፈተናዎች አሉት። ፈጣን መረጃ ከትክክለኝነቱ በፊት የመሰራጨት አዝማሚያ፣ የጥላቻ ንግግሮች መስፋፋት እና አሁን ደግሞ የቲክቶክ አዋርድ ምርጫ በሀገራዊ ስሜታዊ ጉዳዮች መነዳቱ የመድረኩን መልካም ገጽታ እየሸረሸረው ነው። ይህ የሚያሳየው ዲጂታል ፕላትፎርሞች ሲሰፉ ማህበራዊ ኃላፊነት ምን ያህል ወሳኝ እንደሆነ ነው። የዘንድሮ የቲክቶክ ክሬቲቭ አዋርድ አነጋጋሪ ተወዳዳሪዎች ላለፉት ሁለት ዓመታት የኢንፎርማቲቭ ዘርፍ አሸናፊ የሆነው ሙሴ ሰለሞን እና ብሩክ ኒውስ ናቸው። ሙሴ ለተከታዮቹ ጠቃሚና አስተማሪ መረጃዎችን በማቅረብ ይታወቃል። የኢትዮጵያ የቲክቶክ ምህዳርን በማጎልበት ረገድ ትልቅ ሚና እንደተጫወተ ብዙዎች ይመሰክራሉ። ሆኖም ሙሴ አምና ሽልማቱን ካሸነፈ በኋላ በመድረክ ላይ የተናገረው ንግግር በርካቶችን አስቆጥቷል። ነገር ግን ንግግሩ ከብዙዎች ዘንድ እንደ እንደ ጉራና የእምነት ወገንተኝነት እንደሚያንጸባርቅ ተደርጎ ተወስዷል። ይህም የኔ ሰው የኔ እምነት የሚለውን ትረካ ያጠናከረና ለዘንድሮ ውዝግብ መነሻ ከሆኑ ነጥቦች አንዱ ነው። ብዙዎች መቼ ነው ደብል ስታንዳርድ መጠቀም አቁመን ሁሉንም ነገር ቤዝድ ማድረግ የምንጀምረው ሲሉ የሙሴን አቀራረብ ተችተዋል። ምንም እንኳን ብዙዎች እንደ ቲክቶከር አቀራረቡን ቢወዱለትም ያ ንግግር የማያባራ ውዝግብ አስከትሏል። በሙሴ ሰለሞን ፊት ለፊት የተደቀነው ጠንካራ ተፎካካሪ ደግሞ ብሩክ ኒውስ ነው። ብሩክ ዘንድሮ በቲክቶክ ላይ ትልቅ ተጽዕኖ ፈጥሯል። በኢንፎርማቲቭ ዘርፍ የላቀ ይዘት ከማቅረቡ ባሻገር በብሔራዊ ትረካዎችና በአንዳንድ የእምነት ይዘቶች ላይ በማተኮር ሰፊ ሕዝባዊ ድጋፍ ማግኘት ችሏል። መጀመሪያ አካባቢ ሙሴ በሰፊ ልዩነት እየመራ የነበረ ቢሆንም ብሩክ ኒውስ ያሳየው አስገራሚ ካምባክ የብዙዎችን ቀልብ ስቧል። ይህ መነሳት የብሩክ ጫላ ተጽዕኖ እጅግ የገዘፈው ብሔራዊ ትረካዎችን በስኬት በመጠቀሙ መሆኑን ብዙዎች ይስማማሉ። የአባይ ግድብ ምርቃትና ሌሎች ትልልቅ ብሔራዊ ጉዳዮች ላይ በሰራው ስራ ከእምነት ባሻገር ሰፊውን ህዝብ አነቃግቷል፣ ቀስቅሷል። አሁን ላይ ብሩክ ኒውስ ከ57 ሺህ በላይ ድምጾች ሲኖሩት ሙሴ ሰለሞን ከ51 ሺህ በላይ ድምጾች አሉት። ይህ የሚያሳየው ፍልሚያው እስከ መጨረሻው ደቂቃ ድረስ እንደሚያስጨንቅ ነው። ደጋፊዎቹ ብሩክ ይገባዋል ሲሉ ሙሴ ባለፈው አመት አንዳንድ ሰዎች እንዲዘረፉ ምክንያት እንደነበርም ያነሳሉ እናቴን ወርቅ አሸጠኝ ቃል ኪዳን ወርቄን አሸጠኝ ሙሴ ሰለሞን ባሰራው ማስታወቂያ እርግጠኛ ነበርኩ አይደለም ቼክ ሰጥተውኝ ቼክ ባይሰጡኝ በራሱ ገንዘቡ ሰጣቸው ነበር ገንዘቤን ተበልቻሉ ለምትሉ ሰዎች ካላችሁ በእኔ ስም ሄዳችሁ ገንዘባችሁን አስመልክ ሰዎች ጉዳዩን ወደ እምነት ማፎካከሪያ መውሰዳቸው እጅግ አሳሳቢ ነው። ሙሴን መምረጥ የፕሮቴስታንት ማህበረሰብን ሲያበረታታ፣ ብሩክን መደገፍ ደግሞ የኦርቶዶክሳዊ ማንነትን ማጉላት ነው የሚለው አመለካከት በሀገራችን ውስጥ በጣም ስሜታዊ የሆኑ የመለያ መገለጫዎች በመሆናቸው ውድድሩን ያዛባዋል። ጴንጤ የምትባሉ ሰዎች ግን መቼ ነው ከጎናችን ለመቆም ያሰባችሁት አይናችሁ እያየ የኔ አካውንት ተዘጋ አይናችሁ እያየ ሙሴ ሰለሞን ግን ቮት በማጣት ጴንጤ የለም ጴንጤ ሰላሳ ሺህ ብቻ ነው እንደ ጴንጤ ቆይ እዚህ ሀገር ላይ ያለው የኔ አካውንት ሲወሰድ ዝም ብላችኋል ሙሴ ደግሞ ሲበለጥ ዝም ማለት አልችልም ኮፒሊንክ አድርጉ ፎሎ አድርጉ ጫን ብላችሁ ስክሪኑን ይዛችሁ ሴንድ ሴንድ አድርጉ ኮመንት እንግዲህ እንደምታውቁት ቲክቶክ ክሪቲቭ አዋርድ ቮት ማድረግ ተጀምሯል እና አሁን ላይ ያለው ፍክክር ሁላችሁ ተመልክታችሁታል። እንግዲህ እንደምናውቀው ባለፈው በ2017 ብሩክ ኒውስ ያደረጋቸውን በርካታ ነገሮች እናውቃለን። መረጃን በተቀላጠፈ መንገድ እያደረሰን፣ በተለይ በአባይ ግድብ ዙሪያ ላይ ያደረገው እጅግ እጅግ የሚደነቅ የሚደነቅ ነው እና እኔ የሳስበው ብሩክ ኒውስ የዚህን ዓመት ብቻ ሳይሆን የቀጣይ ዓመትም እንኳን የቲክቶክ ሌላው ትዝብት ደግሞ ሁለቱም ብሩክ ኒውስና ሙሴ ሰለሞን በዚህ ሰሞን መጋባታቸው ነው። ይህ የግል ክስተት እንኳን የፍልሚያውን ስሜታዊ ገጽታ ይበልጥ አጉልቶታል። ደጋፊዎቻቸው በግል ሕይወታቸው ውስጥም ቢሆን እንደ አንድ ተቀናቃኝ እንዲታዩ ማድረጉ ውድድሩ ምን ያህል ስሜታዊና ግላዊ እንደሆነ ያሳያል። በዚህ መሀል የሚጎዱት ደግሞ ጥቅምን ፍለጋ ብለው ብሔር ወይ ሃይማኖት ውስጥ ያልተወሸቁት ግን ምርጥ ምርጥ ስራ የሚሰሩት ኮንተንት ክሪኤተሮች ናቸው። እነሱን ማንም ዙር ብሎ አያቸውም። ሰው በዘርና በሃይማኖት ወሬ ላይ ተቸንክሯል። በቀጣይ ጴንጤን ይምረጡ፣ ኦርቶዶክሱን ይምረጡ የሚለው የሀገር የፖለቲካ ፓርቲዎች አለመመስረታቸው እንጂ የሚለው አስቂኝ ሆኖ የሚያሳዝን ሀሳብ ነው። ይህ የቲክቶክ አዋርድ ውዝግብ ለኢትዮጵያ ዲጂታል ምህዳር በርካታ አንድምታዎች አሉት። በእምነትና በብሔር ስም የሚደረግ የድምፅ ቀስቀሳ የጥላቻ ንግግሮችንና የማህበራዊ ክፍፍልን ያባብሳል። ሽልማቶች በባለሙያዎች ብቻ መዳኘት አለባቸው የሚለው ሀሳብ ክብደት ያገኛል። ህዝቡ በድምፅ ብልጫ የሚወስነው ነገር ሁሉ ስሜታዊ እንጂ ስራን መሰረት ያደረገ ላይሆን ይችላል። ክሬተሮች ድምጽ ለማግኘት ሲሉ ከጥራት ይልቅ የህዝብን ስሜት የሚነኩ ይዘቶች ላይ እንዲያተኩሩ ሊያደርጋቸው ይችላል። የአንድን ክሬተር ድምፅ የመስጠት ውሳኔ ከቀላል ላይክ ወደ ሀገር ፍቅር ወይም የእምነት ድጋፍ ሲሸጋገር፣ ያሸነፈው ግለሰብ ብቻ ሳይሆን ከጀርባ ያለው ማህበረሰብ የበላይነት ምልክት ይሆናል። ይህ ደግሞ በሁለቱ ተከታይ ማህበረሰቦች መካከል ያለውን የዲጂታል መርጦ መደገፍ ዲጂታል ትራባሊዝምን ያጠናክራል። አሁንም የቲክቶክ አዋርድ ለሀገርም ሆነ ለህዝብ ያበረከተው ደህና ነገር ስለሌለ ማንም ቢያሸንፍ ግድ አይሰጠኝም የሚለው ወጣቶች ቁጥር ብዙ ነው። ሞኝ ሆነን ተፈጥረን ሞኝ ሆነን መሞታችን ሲያሳዝን የሚለው ስሜት በዚህ የዲጂታል ዓለም ውዝግብ ውስጥ ያለውን የባዶነት ስሜት ያሳያል። ይህ ክስተት እንደ ሀገር የት እየሄድን እንዳለን የሚያሳይ ትልቅ መስታወት ነው። በአጠቃላይ የዘንድሮ የቲክቶክ ክሬቲቭ አዋርድ ምርጫ በኢትዮጵያ የዲጂታል ምህዳር ውስጥ ምን ያህል ስሜታዊና ውስብስብ ጉዳዮች እንዳሉ ያሳየ ክስተት ነው። ይህ ውድድር የፈጠራ ችሎታንና አወንታዊ ተጽዕኖን ማበረታታት ሲገባው በአንድ አካላት በአንዳንድ አካላት የእምነትና የብሔር መለያየት መድረክ ሆኖ መታየቱ አሳሳቢ ነው። እኛ እንደ ተመልካቾችና ተጠቃሚዎች ከእነዚህ ውዝግቦች ባሻገር የፈጠራ ስራዎችን ማድነቅና አንድነትን የሚፈጥሩ ይዘቶችን ማበረታታት አለብን። የመረጃን ትክክለኝነትና የይዘት ጥራት መመዘኛ ማድረግ እንጂ በማንነት ላይ ተመስርቶ ድምፅ መስጠት የለብንም። የቲክቶክ አዋርድ ውጤት ምንም ይሁን ምን፣ ከዚህ ክስተት የምንማረው ነገር ቢኖር በዲጂታል ዓለማችን ውስጥ ኃላፊነት የሚሰማው አካሄድ ምን ያህል ወሳኝ እንደሆነ ነው። ማህበራዊ ሚዲያ ለበጎም ለክፉ መዋል እንደሚችል በተደጋጋሚ ያሳይቷል። የእኛ ምርጫ ነው የትኛውን አቅጣጫ እንደሚይዝ የሚወስነው። እናንተስ ስለ ብሩክ ኒውስና ሙሴ ሰለሞን ፍክክር፣ ስላለበት እየተፈጠረ ስላለው ውዝግብ፣ እንዲሁም ሌሎች በዚህ ምርጫ ዙሪያ ስላሉ ሁኔታዎች ምን ታስባላችሁ? ማን ይገባዋል ትላላችሁ? የድምፅ አሰጣቱ ፍትሃዊ ነው ብላችሁ ታስባላችሁ? እኛ እንደ ማህበረሰብ ከዚህ ምን መማር አለብን? ሀሳባችሁን በኮሜንት ስር አካፍሉን። ይህን ቪዲዮ ከወደዳችሁት ላይክ አድርጉት፣ ሼር አድርጉትና ለተጨማሪ እንደዚህ አይነት አስገራሚ ዳሰሳዎች ሰብስክራይብ ማድረግ አትርሱ! በሚቀጥለው ቪዲዮ እስክንገናኝ ቸር ቆዩ።